ብሩክ ግን ማለት ነው ሀይሚን መረዳት አለበት ማለት ነው። እና ይሄ ስቶሪ ላይ ይሄ ባሽሙር ምናምን የምንለጥፈውን ነገር አቁ ትናንተ በተፈጠረ ነገር አይታችኋል። ሄደ ቤት አበባ ይዞ ምናምን ሲሄድ፣ ሀይሚ ከሆነ ማለት ጀስት እኔ ሀይሚ እንደዚህ ነገር ታደርጋለች ብዬ በፍጹም በፍጹም በፍጹም የማልጠብቀውን የፈራሁት ማለት ጀስት ያ ሰው ወይ ታማ ውጅ ጀስ እንደዚህ በሶሻል ሚዲያ እኔ ዛሬ ኢንስታግራሙን ቼክ ሳረግ ይተዋወቃሉ። ብሩክም ያውቀዋል ሀይሚም ታውቀዋለች። ከዚህም በፊት የሚተዋወቁ ሰዎች ናቸው ይተዋወቃሉ። ሰሎች ጀስ እንዲ ብራዘር እና ሲስተር ማለት ነው እና ፎቶ ኮሜንት ታደረግለታለች ላይክ ታደረግለታለች፣ ያም ያን ፎቶ ማለት ነው እና አውቆ ብሩክ እንትን ራሱን እንትን እንደማለት የሆነ ሁሉን ነገር በሀይሚ ለማለክ ስለፈለገ ነው ሀያ ሶስት ሀያ ሶስት ለመቃሳሰር ስለፈለገ ነው ማለት ነው። ለምን እንደሆኑ ታውቃላችሁ? እሷ እንደዛ ሆኖ ሁሉን ነገር ንገረኝ፣ እኔ እንደዚህ እንደዚህ እንደዚህ ነው ብላ ምናምን እንኳን ስትለው ያላመነ፣ እንዴት ናት ሁን ብሎ አበባ ይዞ ለዛውን ብሩክ ለተመልካች ሳይናገር፣ ምን ሳይል ምናምን፣ ሰርፕራይዝ ላድርጋት አይዶኑ ነው። አላውቅም ማለት ነው ግን የሆነ አውቆ ተንኮል እንደዛ ያ ልጅ ወይ ከሀይሚ አሁን ድብር ውስጥ ምናምን አይደለች። ባለፈው ከፍጽ ጋም ስትሆን በጣም ሰው ያስፈልገኛል ምናምን እያለች ስታወራ ነበረ ማለት ነው እና ለዛ ጀስት ያ ከዛ ሰው ጋር እያወራች እየተጫወተች ምናምን ሜቢ ሊሆን ይችላል ሀይሚ ማለት ነው። ጀስት አንድ ሰው ደግሞ ከወንድ ጋር ወይ ከሴት ጋር ተገኘ ማለት ዛት ሴት ይሄ መጥፎ ነገር አድርጓል ወይ ከወንድ ጋር ከሴት ጋር ስለተገኘ ምናምን ያ ነገር እንደዛ ሆኗል ማለት አይደለም። ምንም ነገር አላየንም። ጀስት ማለት ያስደነግጣታል። አንደኛ ያስደነገጠባት ምክንያት ስለተጣሉ በእንደዚህ አይነት ሁኔታ ብሩክ ከብሩክ ጋራ ያንት ያላመነበትን ነገር ጀስት ገባችሁ አለ ያላመነበትን ነገር ስላችሁ አላመነበትም። ያን ያ ፎቶ እንደዛ ከሴት ጋር ይቺ ካሉ ምናምን ስትሉ እሰይ፣ ምናገባሽ አየሽም አላየሽም ምናገባሽ ምናምን ያላት መልሱ እንኳን የንቀት ነው። ግን እንደዛ ሆኖ እንኳን በትግስት እየጠበቀችው ሳይደውላት መምጣቷ ምናምን ሊያስደነግጣት እንጂ በጭራሽ ሀይሚ ምናምን እንደዚህ እንትን ታደርጋለች ብዬ ኔቨር በጭራሽ አላስብም ማለት ነው። ሲቀጥል አንተ ከሷ እሷ ጋር ሁን ብለ ለማቀሳሰር ምናምን ነው ሁን ብለ እንትን ለማለት ነው። ግን ሀይሚ ግን ጎበዝ ናት ወይ እንትን ለማስተማር ያደረገችበት መንገድ ሊሆን ይችላል። ብዙ ጊዜ ተቃላችሁ፣ ሀይሚ የሆነ ነገር ስታደርግ ጀስ ፕራንክ ትልና መጨረሻ ላይ ማስተማሪያ ቪዲዮ ነው ይገባሃል አይደለ? አሁን ለምሳሌ ደግሞ ብትል ብትለያዩ እንኳን ከአፏ ወጥታ አልፈልግህም አላለችክም። ከህይወቴ ውጥ አዲስ ጓደኛ ይዛ አላለችክም። ጀስት ምንም ፋይል ሳዘጉድ አዲስ ጓደኛ ትይዛለችም ብዬ አላስብም። እና ሀይሚ ተመችቶኛል ፕራ